ሰላም፣ ጤና ይስጥልኝ። እንዴት ናችሁ? ወደ ቻናል የተከታታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው?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 ያው እንደዚህ አድርጌ ጽድት አድርጌ ከላይ አንስቼለታለሁ። ከዛ ላከታተፍ እንዲያመቸን ደግሞ እንደዚህ እያደረግን ደግሞ እንቆራረጠዋለን። እንግዲህ ለየት አድርገን ነግሬያቸዋለሁ፣ በኦቭን ነው የምንሰራው ዛሬ በኦቨን አድርቀን ነው ቆንጆ አድርገን የምንሰራው። እንደሱ ሲሆን ደግሞ በጣም ነው የሚጣፍጠው ውሃው ከውስጡ ስለሚወጣለት ቆንጆ ይሆናል። ምጥጥ ያለ ዱባ ይሆንና ጣዕሙም ደግሞ ቆንጆ ነው የሚሆነው። ይኸው ሁሉንም እንደዚህ አድርጌ ጽድት አድርጌ ከትፌዋለው። አሁን እዚህ ጋር ኦቨን ውስጥ የምናስገባበት ፓትራ ላይ እንደዚህ አድርገን እንሰትረውና የተወሰነ ዘይት እናደርግበታለን። ሁለት የሾርባ ማንኪያ ብታደርጉበት ይበቃዋል እንዳይበዛበት ማለት ነው። ከዛ ትንሽ ጨው አደረግኩበት። እንዲሁም ደግሞ ትንሽ ቁንዶ በርበሬ አድርገን ልውስ እናደርገውና ኦቨን ውስጥ እናስገባዋለን። እንደዚህ ካዋሃድ ነው በኋላ በ180 ዲግሪ ላይ አድርገን ለ10 ደቂቃ ያክል ውሃውን እንዲጨርስ እናደርገውና ኦቨን ውስጥ አስገብተነው እናወጣዋለን። ዱባው እንግዲህ ደግሞ ትንሽ ውሃውን እየጨረሰልን እዚህ ጋር ደግሞ አንድ ጨልፋ የሚያክል ደግሞ ድፍን ምስር ነው ይዤ የመጣሁት። ለቅሚው የመጣሁት የተወሰነ ነገር ካለው ብዬ ነው አይት እያደረግኩት ያለሁት። ከዛ ምንቀቅልበት ብረት ድስት ላይ እናደርግና አጥበን እንቀቅለዋለን። ድፍን ምስሩ ደግሞ እየበሰለልን እዚህ ጋር ደግሞ የምሰራበትን ጎርጎድ ያለ መጥበሻ ጥጅ ያለው እሱ ላይ አንድ ሁለት ራስ ተለቅተለቅ ያለ ሽንኩርት ደግሞ አድቅቄ ከትፌ ይሄው እያቆላላሁት ነው። ሽንኩርቱ የተወሰነ ውሃውን ከጨረሰልኝ በኋላ የሚበቃውን ያክል ዘይት ጨምሬበታለሁ። ከዛ አንድ ቲማቲም እንደዚህ አድቅቄ ከትፌ ጨመርኩበት። ይሄን ያህል ቲማቲሙ ከበሰለልኝ በኋላ በርበሬ እዚህ ጋር እየጨመርኩበት ነው። ላላ አርጌ ነው። ደመቅ ያለ በርበሬ አይደለም የምጨምርበት። ትንሽ በርበሬ አለኋለሁ እንዴል። ብቻ በርበሬ ጨምሬበታለሁ። በርበሬ ሳጨምሩ መስራትም ትችላላችሁ። ባልጫም መስራት ይቻላል። ይሄ ቆንጆ ሆኖ እየተቆላላለኝ ነው። እዚህ ጋር ደግሞ የቆርቆሮ ቲማቲም አንድ የሾርባ ማንኪያ አነስ ያለ ሾርባ ማንኪያ ነው። እሱን ጨምሬበታለው፣ ጣሙን ቆንጆ እንዲያደርግልን አንድ ላይ ሲቀላቀል ያ ሁል ጊዜ የምለው ነው እና ቆንጆ ያደርግልናል። ፍሬሹን እና የቆርቆሮውን አንድ ላይ ስንቀላቅለው ጣሙን ቆንጆ ነው የሚያደርገው። ከዛ እዚ ጋ ነጭ ሽንኩርት ጨመርኩበት። እንደዚህ ጥሩ አድርገን ካቁላላ ነው በኋላ እዚህ ጋር ከ10 ደቂቃ በኋላ ዱባውን አውጥቸዋለሁ በ180 ዲግሪ ነው ያሞኩት እና ለ10 ደቂቃ ያክል ውሃውን ብቻ እንዲጨርስ ስለሆነ ያደረግኩት። የወላችሁ ቆንጆ ሆኖልናል። እንዲያርጋችሁ ከሰራችሁት ትወዱታላችሁ። በእውነት በጣም ነው የሚጣፍጠው። አሁን ቁሌቱም ቆንጆ ሆኖ ስለደረሰልን ዱባውን እንጨምረውና እንደዚህ በደንብ በቁሌቱ ልውስ እናደርገዋለን። ከዛ ደግሞ ምስሩንም ቀቅዬ ደግሞ እንደዚህ አምጥቼዋለሁ። እሱንም ጨምረን ደግሞ ከዱባው ጋር ጥሩ አድርገን አዋህደን እንግዲህ እንሰራዋለን ማለት ነው። በጣም ነው የሚጣፍጠው። ከዚህ በፊት ዱባን ከስጋ ጋር ሰርቼው በጣም ቆንጆ ቻናሌ ውስጥ አለና እሱንም ካላያችሁ ብትመለከቱት ትወዱታላችሁ። ትንሽ ሙቀሃ ጨምሬበታለሁ ከዛ ኮረሪማ ነው እዚጋ። ትንሽ ኮረሪማ ጨምሬበት አለው። እንዲሁም ደግሞ ጨው ነው እዚጋ የጨመርኩበት። ትንሽ ደግሞ ቆንዶ በርበሬ ግማሽ ግማሽ የሻይ ማንኪያ ከተጨመራችሁበት ይበቃዋል። ይኸው እንደዚህ ቆንጆ ሆኖ እየተዋሃደልን ነው። አሁን ደግሞ ከድነን አንድ ጊዜ በደንብ እንዲተከተክ እናደርገዋለን። በዚህ አይነት አሰራር ከሰራችሁት በእውነት ዱባ እንኳን የማይወድ ሰው ይወደዋልና ያው ሰርታችሁም ደግሞ ሞከራችሁ ኮሜንታችሁን ደግሞ ታስቀምጡለኛላችሁ። አሁን ቃሪያውን ሳልሰነጥቀው መሃሉን ብቻ እንደዚህ እንትን ብዬ አራት ቦታ ፍሬውን አውጥቼ ጨምሬዋለሁ። ያው ለሽታው ቆንጆ ስለሚያደርግልን ነው ሱን የጨመርኩት። እንግዲህ ላይክ ማድረግም እንግዲህ እንዳትረሱ፣ ስራ የሰዎች ዘንድ እንዲደርስልኝ በጣም የሚጣፍጥ የዱባ አሰራር ነው ዛሬ የሰራ ነው። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። ይኸው እንደዚህ አድርጌ እንግዲህ ጨርሼዋለሁ። ሞክሩት፣ በእውነት በጣም ነው የምትወዱት። የሚጣፍጥ የዱባ አሰራር ነው። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሁኑልኝ። ቻው።